አሰላሙ ዓለይኩም ወረህመቱላህ ወበረካቱህ ውድ ሀገሬ ልጆች ስደት ያላችሁ ሀገር ቤት ያላችሁ እንዴት ናችሁ? ልኝ ደህና ናችሁ ወይ? ሰላም ናችሁ? በያላችሁበት ሰላም ያችሁ ብዙት እንዲልልኝ ይህል ጊዜ ምኞቴን

ደህና ናችን ልኝ። እኔ ከስራ ጋር ሁኜ ነው ከደንተ ጋር ስጫዋት የቆየው ማለት ነው። አልሐምዱሊላህ ስራ ጨረስኩ፣ ቁጭ አልኩ። አህለን ወይ ያረቢ ሰብ ላይክ ኑራ ዩቲዩብ። አህለን ሀቢበቴ። አይዋ ሰብ ላይክ እያደረጋችሁ ግቡ። ማራናታ በላይክ አመሰግናለሁ ሀቢበቴ ሁላችሁንም። ነራቲቭ ዛሬ ነው ሰብ የተደረግ ነው የተደራረግ ነው። አዎ ዛሬ ነው የመጀመሪያ ጊዜ አንደኛ ላይክ ነኝ። አመሰግናለሁ፣ ሀቢበቲ ሀይል ብየቴኒ ቆንጆ ሰላም አህደን ፊኪ ዜዶ ሰላም አላይ ሰልም ሁላችሁንም ይኔ ቆንጆ አመሰግናለሁ፣ ሀቢበቲ

ቀረ ቤት ይነሳዶ ሳዲ ሳዲ ሀለውያትን ሳዲ የት ነሽ እያለችሽ ነው ማለት ነው። ቀብኝ እኔ ያላቅበትን በስራ እንዴት እንደሚደረግ ማለት ነው። እስቲ እንሞክር ካለ እሽ፣ ካወኩበት ምን እናድርግ። ሀቢበቲ መጀመሪያ ስላጠፈው ይቅርታ አድርጌልሻለሁ በይ ሀለውያ ማለት ነው። ከዛ በኋላ ደስ ያለችውን አድርጉ። ዛሬ የተዋወቅ ፕሮግራም ይሆናል ማለት ነው። እኔ ያው አልያ ዩቲ ባላለው እዚህ ያላችሁች ያው ትተዋወቃላችሁ እርስ በራሳችሁ ማለት ነው። ማሻላ ኑራ፣ ዩቲ ሀለውያ፣ ዩቲ ዜደ፣ ዩቲ አለች። እናንተ ናችሁ እስካሁን ድረስ ያለች። ማራናቴ ዩቲ አለች። ይቅርታዊ ዩቲ ትርፍ ስልክ ያለው አለ ወይ? እኔ በስራ የለ አለኝ፣ ግን ቻርጀር ዝግ ነው፣ ይዘጋል። ባትሪ ተበላሽቷል ማለት ነው። ገባች፣ ገባሽ። ደግሞ እኔ ሉጣ ታዲያ፣ ወይኔ ዋላ ደህና ቀር እንዳይላት ወላሄ እና እኔ ሉጣ ሀባይ ሉጣ፣ እና እነሱ ሀገን ይሄድ ወላ እንዴት ነው? ወደ የትኛው እንውጣ? በተረፈው እንግባ እያላችሁ ነው።

ጨርስእንእሺ ሀቢበቴ ማራናታ ቆይ አትውጭ ብለሽኛል ማለት ነው። ይህ መጠበቅ ነበረብን እኛም እኔ ለራሴ ቸኮልኩ ማለት ነው። ጠይብ እኔ አርባ አምስት ደቂቃን ያለኝ እኔ ልጨርስና እንግባልሽ በሏት እስኪ

አርባ አምስት ሚኒት ይህኔ፣ ከአርባ አምስት ደቂቃ በላይ አያሳልፈኝም ማለት ነው። በሳ አርባ አምስት ደቂቃ ብቻ ነው አብሬያችሁ የምቆየው ማለት ነው። ከዚህ የበለጠ አብሬያችን እኮ

አብሩ አብሸሩ ኑራ ኑራን ዜዶ ኑራን እያለች ነው ማለት ነው። ማራናት አብሸሩ እያለች ነው ማሻላ። ደስ ትላላችሁ። ረህምቴ አመሰግናለው። እንዴት ነው የዛሬው? ዞር ማለት ነው። የመጀመሪያው አድካሚ ነው። እዛ ስንገባ እዛ ስንወጣ ማለት ነው ወይየ እያለችሽ ነው ሐቢበቲ ዜዶ ላኑራን አይደለችም። ወይየ እያለችው ስሚራ ስሚራ ዜዶ እዋ ሀለውያ ሁቢ ብላሻለች። ሰሚና አዎ ብላለች።

ሞዛዜ ሞዛዜ ተውደሻል። ላይክ ያደረጋችው ግቡ፣ ሀዋይ ተጫውቱ። እስቲ አስተያየት ሰጡ። ዛሬ እንዴት ነበረው ውሏችሁ ማለት ነው። ከአንድ ግሩፕ ወደ አንድ ግሩፕ፣ እኔ እንደዚህ ለመጀመሪያ ጊዜ ነው ማለት ነው የገቡ እንደዚህ ነግሩ፣ ግሩብ የብቻ አላውቅም ከስራ ጋር ሁኜ ነው የጻፍኩላቸው፣ ማለት ነው። እንደ አጋጣሚ ሆኖ ሴትዬ የሚል ልጅም ተመቻችተልኝ ነበረ ኮሚንት ለመጻፍ ማለት ነው። ሶመያ ሶመያ ስመያ ደህና ነገ ማራናታ የምወድሽ ኑሪ ነገ እናንተ ሞዛዛ ስመያ ስመያ አብሽሩ አብሽሩ አልየይ መርሓባ ሕቢበቲ አመሰግናለው ተጫውቱ። ወይ አንቺ ነሽ እንዴ ኑራዬ? ማር ተብለሻል። ማር ናት ባለውያ፣ አ ብላለች ሳይቅልን እሺ፣ ለዚህ የሆነ ጥያቄ ልጠይቅ ነበር። ወጣችሁ ማለት ነው ሁላችሁም? አብሽሩ። ከደከማችሁ እኔም ልወጣላችሁ ከምር። ትውጡ አትውጡ፣ ትላለች ሬዲዮ ማራናታ አለን፣ ኑሩልኝ። ሀቢበቲ አትውጡ፣ ሀያት ሬዲዮ አትውጡ፣ ተምር ወላሂ። በጣም ያን ክብድ ያን ድክም ነው የሚል በሰራ፣ እኔ እንደራሴ ይደክማል። ትንሽ ደቂቃ ነው እህት። አብሽሩ ወይ ባብሽሩ አብሽሩ። እሺ ተጫወቱ እስቲ፣ ጨዋታም ገጠመኝ ካላችሁ ተጫወቱ። እኔ ዛሬ ትውውቅ ብዬ ነው ጥያቄ ምናምን አላወጣጣውም። ብዙ ይሻላል ምንወያይባቸው ርዕሶች ይኖራሉ ማለት ነው።

ጥያቄ አምጪ። ወጅ እሺ፣ ምን እንደለ ጠይቃችሁ። ምን አይነት ጥያቄ ትጠየቁ? የፈለግሽን ጠይቂ። እሺ ስለ ፍቅር ነው የምጠይቃችሁ። ሁለት ፍቅረኛ ማማቾች አሉ። መጀመሪያ ያው በጓደኝነት ነው የጀመሩት ማለት ነው። ጓደኛው ነው እያሉ ማሸላ እየተተዋወቁ እርስ በራሳቸው እየተዋወቁ እየተግባቡ እያሉ እየሄዱ እያለ ወደ ፍቅር ይገባሉ ማለት ነው። ከዛ እሷ እሱን ፍቅሩን ገለጸላት፣ እሷን ፍቅሯን ገለፀችላት ማለት ነው። ይቅርታ። ከዛ በኋላ ፍቅራቸውን እያሳለፉ ያለ እህታችን ትዳር ህይወት ውስጥ መግባት ትፈልጋለች ማለት ነው። በዚህም ጊዜ የትዳር ህይወት ውስጥ እንግባ በምትልበት ጊዜ እኔ አላፈቅርሽም ይሄዳታል ማለት ነው። በዚህ እንቅጽበት፣ እሺ አታፈቅረኝም፣ ያው ተነጋገሩ፣ እንደማያፈቅራት ይነግራታል፣ ትዳር ጥያቄ ስታቀርብለት። ከዛ በኋላ እሺ ብላ የራሷን ህይወት እየመራች እያለ ተመልሶ ይመጣል ማለት ነው። ወደ እሷ አፈቅርሻለሁ፣ እወድሻለሁ ይላታል። እንደዚህ እያለ ህይወቷን፣ ጊዜዋን ያሳልፋል ማለት ነው። እሷ ተወዳዋለች፣ በጣም ነው የምታፈቅረው እና እንዴት ልትወስን ምን ምን መወሰን አለባት ትላላችሁ? ትተዋው ወላ የራሷን ህይወት ትኖር ወላ እሱን ትጠብቀው? እሱ የሚላት ጠብቅኝ፣ እንሻላ በቅርብ እንጋባለን ነው የሚላት። ግን ጥያቄውን ስታቀርብለት ደግሞ አልፈልግሽም ነው የሚል። በሁለት መሀል በፍቅሯ መሀል እያለች እሱን በጣም እንደምትወደው ምን ትወስን? ትተዋው ትላላችሁ ወላ እሱን ትጠብቀው እሱ መልሱ ጠብቂ ነው። ጠብቂን ጠብቂ፣ እስቲ ትቶ ወላ እሱን ተጠብቀው ተጫወቱ። ወይዬ ያላ ፍቅረኛ ማማቾች ነበሩ አልኩኝ። ጠር ላርገው ሽራራ ዘመን ማለት ነው ማሊያ ቤት

ከምር እኔ የሆነ እንደዚህ ሲጠየቁ ግራ በጣም ነው። እኔ ለራሱ ግራ የገባኝ ማለት ነው። ሌላ ትፈልግ ለመወሰን በጣም እኮ የሚከብድ ነገር ነው። ልትተወው ስትወስን እንደገና ይመጣና አዲስ ፍቅር ነው የሚጀምርባት ማለት ነው። እሺ በቃ እሺ ብሎኛል ብላ ወደሱ በምትቀርብበት ሰዓት እሱ ደግሞ እንደገና እንደማይፈልጋት ይሆናል ማለት ነው። ወላይ እኔ ለራሱ ለውሳኔ ግራ ነው የሚገቡ። እኔ ለራሴ ትተወው ነው የምል በሰራህ እኔም ትተወው ነኝ ተጠብቆ አለልም ማለት ነው። ላይ ነው የሚወዳት የሚያፈቅራት ቢሆን ኖሮ እኔ እንደገና ፍቅር እያስያዘ ጥሏት አይሄድም ነው የማስበው እኔም ትተወው በሚለው እስማማለሁ። ነውንይሱኔቻደ እራሱን የቻለ የሚመስል ግን የትዳር ህይወት ሲያስብ በጣም የከበደው ነገር አለ ማለት ነው። ትዳር ውስጥ ቢገባ እንደነበ እንደመጀመሪያው አንሆንም በሚለው ሀሳብ ያለው ይመስለኛል። ኑራዬ ወላሂ ምን አዎ ይከብዳል። አዎ በጣም ነው የሚከብደው? አህለን ሳአዲ እንደ ፋፊትዮ አሌይኩም ሰላም ወራህመቱላሂ ወበረካቱህ። ሀቢበቴ አህለን ፊጌ፣ እኔ ለራሴ ግራ ግብት እያፈቀርኩት እየወደድኩት አልፈልግሽም ሲል እሺ ብዬ ራሴን የወስመራ ደግሞ መጥቶ እንደ አዲስ ፍቅር ሲያስይዝሽ እስኪ አስቢ ወይን እኔ ግን በቃ ኋላስ እኔ ያው እድል ከአንድ ከሁለት ከሶስት ይሰጣል። ካልተጠቀመበት ግን ላ አልፈልግም ብሎ የራስን ህይወት መምራት ይመረጣል ነው የምለው። አዎ አላህ የተሻለ እስጣት። አሚን የተሻለ እስጣት። አዎ ወላይ አለው። አህልን ኖሪልን ሀቢበት ማውራት የተሻለ ይስጣቱ አሳሰኒን ነው ከምር የሚያፈቅር ከሆነ እንጃ ምክንያት ይደረድራል ብዬ አላስብም። ያም ከአንድ ከሁለት ድር እየተሰጠው ማለት ነው። ጊዜ ለማቃጠል የመጣ ነው ነው የምለው እና እንደዛ ነው እላችኋለሁ። አበባዬ ኢንሻላህ፣ በሚቀጥለው ደስ የሚል እና የተሻለ ሀብትን የሚያደርግ ጥያቄ አለ ማለት ነው። አሁን ሰዓት አይዟችሁ፣ አብሽሮ ከምር በጣም ነው ግን ማመሰግናችሁ። የእኔ ቆንጆ የአንቺ ነው እንዴ? ኧረ፣ የእኔ ቢሆን ነሩ። አይ ነግራችሁ ነበር። ይኔ አይደለም። እኔ ገና ነኝ፣ ጅማሬ ላይ የማይደለው ይሻላል። ሲጀምር ነግራቸዋለሁ፣ ምን እንደሚያስፈልግ ጥያቄ ጠይቃቸዋለሁ ማለት ነው። ሳቲ ደወለችብን። ቆይ እስኪ ቆይ እስኪ እኔ ቆንጆ እኔ ድምጽ ሳልዘገው ቆይ ቆይ ቆይ አሎ አሎ ማማ